በአውሮፕላን የመንገደኞች መሳፈሪያ ተርሚናል ውስጥ ኢብራሂም ትራኦሬ በበር 37 አጠገብ በተረጋጋ መንፈስ ለመሳፈር ይጠብቅ ነበር። ጥሩ ልብስ እንዲሁም የውትድርና ልብሱን አልለበሰም። ጠባቂዎቹ ጋርዶቹም አልነበሩም። የሚያብረቀርቅ ነገር ያልያዘም ለአብዛሃኛው ሰው እንደ አንድ ተራ አፍሪካዊ ተጓዥ ይታይ ነበር። ግን ይህ ሰው ተራ አልነበረም። እርሱ የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ ነበር። እንደዚህ በትህትና በግልና በጸጥታ መጓዝን ይመርጣል። ካሜራዎች የሉም። ከፍተኛ ባለስልጣናት፣ እንዲሁም ከፍተኛ ጠባቂዎቹ፣ ኮማንዶዎቹ አልነበሩም። እንደዚህ ነበር መንቀሳቀስ መጓዝን የሚወደው ቀለል ብሎ። ትራውሬ ከአውሮፓ የዲፕሎማሲ ስብሰባ መመለሱ የተለየ ነገር አልነበረም። አስፈላጊ ንግግሮችን አጠናቅቋል። የአፍሪካ ሉዓላዊነትና የወደፊት ጉዳዮችን ተወያይቷል። አሁን ግን ወደ ቤቱ መመለስ ብቻ ነበር የሚፈልገው። ወደ ዋጉዳጉ ወደሚበረው ኤር ፍራንስ በረራ ሲሄድ አንድ የአውሮፕላን ማረፊያ ሰራተኛ በፈረንሳይኛ ሞቅ ባለ ሰላምታ ሰጠው፣ ቦንጆር። ሰራተኛው ማንነቱን ሳያቅ ፈገግ አለለት። ትራኦሬ እንዲህ ያለ ሰላምታንና አቀባበልን ነበር የሚወደው። በአውሮፕላኑ ላይ በጸጥታ ወጣ። በረራውን ላስተናገዱት ሰራተኞች በትህትና አንገቱን በመነቅነቅ በመስኮት አጠገብ ባለው የቢዝነስ ክፍል መቀመጫው ላይ ተቀመጠ። ማንም አላስተዋለውም ወይም ማንም ግድ አልሰጠውም። ከኋላው ጥቂት ረድፎች አልፎ በሹክሹክታ ነገሮች ተጀመሩ። አንድ የፈረንሳይ ከፍተኛ ነጋዴ፣ አንድ የትልቅ የኢነርጂ ኩባንያ ዋና ስራ አስፈጻሚ ወደ ቡርኪና ፋሶ እየሄደ ነበር። የቪአይፒ አቀባበል ተደረገለት። ቀይ ምንጣፎች፣ ሻምፓኝ እና የመጀመሪያ ደረጃ፣ ሁሉም የተለመዱት ነገሮች ተደረጉ። ወደ በሩ ሲደርስ አየር መንገዱ የቢዝነስ ክፍል ሞልቷል አሉት። ዋና ስራ አስፈጻሚው አልተደሰተም፣ አልተቀበለም። ያኔ ነው ድራማው የጀመረው። በመጀመሪያ በጸጥታ ብዙም ሳይቆይ ነገሮች መጋጋልና ፈረንሳዊው ዋና ስራ አስፈጻሚ አይ የሚለውን ቃል አልለመደውም እና በረዳቶችና በአየር መንገዶች ሰራተኞች ተከቦ በመሳፈሪያው በር ላይ ቆመ። የተወለወለውን ጫማውን እያሻሸና በትዕግስት በትዕቢት በብዙ የአፍሪካ ፕሮጀክቶች ውስጥ ስትራቴጂካዊ አጋር ነኝ አለ። ለሱ ያ ማለት ህጎች አይሰሩም ማለት ነው። ወዲያውኑ የመቀመጫ ማሻሻያ ጠየቀ። የበረራ አስተናጋጆቹ እንዲሁም የአየር መንገዱ ሰራተኞች ተሯሯጡ። በሹክሹክታ ብዙ ንግግሮችን ተነጋገሩ። ታብሌቶቻቸውን፣ ኮምፒውተሮቻቸውን ፈተሹ ግን እውነታው ቀላል ነበር፤ የቢዝነስ ክፍል ሞልቷል፣ ሁሉም መቀመጫዎች ተወስደዋል። ዋና ስራ አስፈጻሚው አሁንም አጥብቆ ጠየቀ። ያኔ ነው የአየር መንገዱ አንድ ከፍተኛ የበረራ አስተናጋጅ የመጣው። ረጅም ነጭ ኤር ፍራንስ ዩኒፎርም የለበሰች ነበረች፤ ስሟም ክሌር ይባል ነበር። ሁኔታውን ለመፍታት ወደ አውሮፕላኑ ስትገባ፣ ቀዝቃዛ አስገዳጅ ፈገግታዋ አልተለያትም ነበር። ውስጥ ከገባች በኋላም ክሌር ስለ አንድ ነገር ወይም ስለ አንድ ሰው እንደምታድን በሹል አይኖቿ ተሳፋሪዎቿን ቀኘች። መቀመጫ ሁለት ኤ ላይ ጥቁር ቆዳ ያለው ሰው ስታይ አይኖቿ ለአፍታ ቆሙ። ኢብራሂም ትራኦሬ በጸጥታ ስልኩ ላይ የሆነ ነገር እያነበበ ተቀምጧል። እንደ ሁል ጊዜው ጸጥታ የሰፈነበት እንደገና ተመለከተች። ውድ ሰዓት የለም፣ ጠባቂ የለም፣ ረዳት የለም፣ የኃይል የሆኑ ምልክቶች በሙሉ የለም። ኮፍያ የለበሰ ጥቁር ሰው ብቻ ወደ ሌላ አስተናጋጅ ጎንበስ አለች እና፣ በሹክሹክታ ተናገረች፣ ችግር ያለ ይመስላል፣ ምናልባት ስህተት። በቀጥታ ወዳየችው ጥቁር ሰው በመሄድ አስገዳጅ ፈገግታዋን አሳይታ በትህትና ግን በጽኑ ተናገረች፣ ይቅርታ፣ እዚህ ጋር የመሳፈሪያ ካርዶን ማየት ትችላለሁ? ትራውሬ ተመለከተ፣ አንገቱን ነቀነቀና ሰጣት ካርዱን። አፈጣ ከተመለከተችው በኋላ፣ ከዚያም ወደ እርሱ ተመለከተች። የመቀመጫው ቁጥር ትክክል ነበር። ግን በውስጧ የሆነ ነገር አልተመቻትም። በእሷ እይታ እሱ የሚገባው ሰው አይመስልም። ከደቂቃዎች በኋላ የውሸት ፈገግታ ይዛ ተመለሰች። በዚህ ጊዜም የበለጠ ቀጥተኛ ነበረች። ይቅርታ ጌታዬ፣ ሌላ ተሳፋሪ ለማስተናገድ ልናንቀሳቅሰው ያስፈልጋል። ወደ ኢኮኖሚ ክፍል ቢዘዋወሩ ይከፋወታል፣ እንከፍሎታለን። ይህ ለትራኦሬ ስድብ ነበር። ኢብራሂም ትራኦሬም ቅንድቡን አነሳና ለምን እኔ ብሎ በረጋ መንፈስ ጠየቀ። ጌታይ ምንም ምክንያት የለም አለች በመረጋጋት ለውድ እንግዳችን ትንሽ ማስተካከያ ነው አለች አስተናጋጇ። ከኔ የበለጠ አስፈላጊ እንግዳ ብሎ በረጋ መንፈስ ጠየቀ። ከሌላ አልመለሰችም፣ ፈገግ አለች ብቻ። ሌሎች ተሳፋሪዎች የሆነ ችግር እንዳለ በመገመት ተመለከቱ፣ ግን ማንም አልተናገረም። ኢብራሂም ዝም ብሎ ተመለሰ፣ ቁጭ ያለና አ አለ በመቀመጫ ይቆያለሁ። ውጥረቱ አሁን ጀምሯል፣ ግን ገና አልተባባሰም። ክሌር ደነገጠች። እንደሱ ያለ ሰው ለሷ አይ ይለኛል ብላ አልጠበቀችም። በተለይም አፍሪካዊ ተሳፋሪ፣ በተለይም በስራ ሰዓቷ። እንደገናም አስገዳጅ ፈገግታዋን በማሳየት ነገር ግን ኩራቷ ከርቷት፣ ጌታዬ ለስራ ምክንያት ነው አጥብቄ እጠይቀዎታለሁ አለው አለች፣ በትንሹ በቀዘቀዘ ድምፅ። ግን ትራውሬ ምንም አልፈራም፣ አልተንቀጠቀጠም። አይኖቿን አየ። ትራኦሬ ቀጠለ። ለስራ ከሆነ ለምን ከሌላ ሰው ይልቅ እኔ እንደተጠየቅኩ አስረዱኝ። ክሌር አመነታች። እንደዚህ አይነት የተረጋጋ ተቃውሞ አልጠበቀችም። በዙሪያቸው ጥቂት የቢዝነስ ክፍል ተሳፋሪዎች አሁን ሙሉ ትኩረት እየሰጡ ነበር። አንድ ሰው ጋዜጣውን ዝቅ አደረገ። አንዲት ሴት ላፕቶፖ ላይ በመተየብ አቆመች። የሆነ ነገር ትክክል አይመስልም ነበር፣ ነገር ግን ማንም አልተናገረም፣ ማንም አልደፈረም። ዋና ስራ አስፈጻሚው ገና አልተሳፈረም ነበር። መቀመጫው እስኪዘጋጅለት ድረስ በበር እየጠበቀ ነበር። በዚያን ጊዜ ክሌር በፍጥነት ወደ መቆጣጠሪያ ክፍል ሄደች፣ ለካፒቴኑም የሆነ ነገር በሹክሹክታ ተናገረች። ከዛም ውሳኔ ይዛ ተመለሰች። በዚህ ጊዜ ለትራወሬ ምንም አልተናገረችም። ይልቁንም በቢዝነስ ክፍል ውስጥ ወደ ሌላ ጥቁር ሰው ቀረበች፣ ከዛም ወደ ሌላ እሷ ግልጽ በሆነ መልኩ የማይገባቸውን የሚመስሉ ተሳፋሪዎች ብቻ እያነጣጠረች ያ ሁለተኛው እስተቷ ነበር። ትራወሬ በጸጥታ ተቀምጦ ይመለከታት ነበር። ፊቱ ላይ ምንም አይነት ስሜት አይነበብም፣ ግን በጣም ይከታተላት ነበር። ንግግሮቿንም በትኩረት ያዳምጥ ነበር። ክሌር ታዲያ በሀያዎቹ መጨረሻ ላይ ያለ አንድ ወጣት አፍሪካዊ ጋር በመሄድ መቀመጫውን በማመልከት አንተ ጌታዬ ወደ ኢኮኖሚ ክፍል እንድትሄድ እንፈልጋለን አለችው። ወጣቱ ሰው ለምን እኔ ብሎ ጠየቀ። ክሌር ምንም አልተናገረችም፤ የመሳፈሪያ ካርዱን ብቻ ወሰደችበት። ያኔ ትራወሬ ቆመ። ይበቃል አለ። ድምፁ ጸጥ ያለ ነገር ግን በስልጣን የተሞላ በትኬቶች ላይ ሳይሆን በቆዳ ላይ ውሳኔ እያደረጋችሁ ነው፤ ያ መድሎ ይባላል። ክሌር ተንቀጠቀጠች። ጌታዬ እባክዎትን ይቀመጡ እባኮትን ግርግር አይፍጠሩ አለች ትራኦሬ በቀጥታ አይኖቿን ተመለከተ ለአንድ ሰከንድ ክሬል ትንፋሿ ተቋረጠ እይታው የተረጋጋ የማይፈራ ኃይለኛ ግን አሁንም እሱ ማን ነው ማን እንደሆነ አይታወቅም ነበር ለእርሷ ችግር ፈጣሪ መስሎ የሚሰራ ተራ ተሳፋሪ ብቻ ነበር እንደገና ተናዳ ወደኋላ ሄደች ክሌር እነዚህ ሰዎች አለች በሹክሹክታ በፈረንሳይኛ ሁልጊዜም ድምፅ ያሰማሉ። ዋና ስራ አስፈጻሚው በመጨረሻ ወደ አውሮፕላኑ ተሳፈረ። ክሌር ተጨማሪ ትህትና አሳይታ ሻምፓኝ ብርጭቆ ያቀረበችለት የመቀመጫውን ችግር እያስተካክልን ነው አለች። ይህ በእንዲህ እንዳለ ትራኦሬ ተመልሶ ተቀመጠ። ቀበቶውን አሰረ። ጣቶቹ በጸጥታ የእጁ መደገፊያውን መታመታ አደረጉ። ምንም ማለት አያስፈልገውም፣ ምክንያቱም በቅርቡ መላው ዓለም ምን እንደተፈጠረ ያውቃል እናም በትክክል የተሰደበው ማን እንደሆነ ይታወቃል። ዋና ስራ አስፈጻሚው ወደ ዙፋኑ እንደተመለሰ ንጉስ በቢዝነስ ክፍል ውስጥ ተቀመጠ። ሲያልፈው ኢብራሂም ትራኦሬን እንኳን አልተመለከተም። ክሬን፣ የበረራ አስተናጋጇ ምቾት እንዲሰማው አደረገች። መቀመጫውን አስተካክላለት ሞቅ ያለ ፎጣ ሰጠችውና ሌላ ሻምፓኝ በብርጭቆ አምጥታ ቀዳችለት። መልእክቱም ግልጽ ነበር። አንተ አላስፈላጊ ነህ። ያ ሰው አይደለም። አውሮፕላኑ በመንገድ ላይ ተንቀሳቀሰ፣ እናም ብዙም ሳይቆይ የፈረንሳይን መሬት ትቶ ወደ ሰማይ በረረ። ግን በውስጡ ሁለት አገሮችን ሊያናውጥ የሚችል ነገር ይዞ ነበር። በካቢኔ ውስጥ ሁለቱም ነገር የተለመደ ይመስላል። ተሳፋሪዎቹ ዘናሉ፣ የቀበቶ ምልክቶችም ጠፉ። ግን ከላይ ከታች ኃይለኛ ነገር እያደረገ ነበር፣ ሊፈነዳ የሚጠብቅ የማይታይ አውሎ ነፋስ። ትራኦሬ የተረጋጋ ነበር፣ አላማረረም። ድምፁንም ከፍ አላደረገም ማንነቱንም አልጠራም ወይም አልገለጸም ልክ መጨረሻውን ልክ መጨረሻውን በትክክል እንደማያውቅ ፊልም ሲገለጥ እንደሚመለከት ሰው በጸጥታ ተቀመጠ ይህ በእንዲህ እንዳለ ክሌር እርሱን ከመመልከት ተቆጠበች በመገኘቱ የሆነ ነገር አላስደስታትም ግን ወደ ጎን ገፋችው በበረራው መካከል አስገዳጅ ፈገግታ ይዛ ወደ መቀመጫው ተመለሰች። ምን መጠጣት ይፈልጋሉ ጌታዬ? ብሎ ጠየቀች። ተመለከታት። ውሃ ጥሩ ነው። በፍጥነት አንገቷን ነቀነቀች እና ሄደች። ይቅርታ የለም። ነገር ግን በንግግሯ መሃል ጨዋነትና አክብሮት የለም። ዋና ስራ አስፈጻሚው በሌላ በኩል እንደ ታዋቂ ሰው ነበር የተስተናገደው። ክሌር በቀልዶቹ ሳቀች፣ ሲናገር ወደ እርሱ ዘንበላለችና። በአፍሪካ ስላደረገቻቸው አስፈላጊ ፕሮጀክቶች ጠየቀችው። በትዕቢት መለሰ፣ ቡርኪና ፋሶ እድለኛ ናት። ስርዓትን ወደ ትርምስ እያመጣን ነው። ክሌር ምንም ሳታውቅ ተስማማች። እርሱ እየሰደበ ያለው ሰው ሁለት እርፎችን ብቻ ርቆ ተቀምጦ ነበር። ወደ ቦቦ ዲዮላሶ ወደ ቤቷ እየተመለሰች እያለች አንዲት አፍሪካዊት ነርስ በካቢኔ ውስጥ ያለውን ነገር ሁሉ አስተዋለች፣ ጭንቅላቷንም ነቀነቀች። እናም ለጎረቤቶቿ በሹክሹክታ ተናገረች፣ እርሱ ፕሬዝዳንታችን ነው። እነርሱ ማን እንደሆነ አያውቁም። ከጎኗ የተቀመጡት ወይንም ጎረቤቶቿ አይኖቻቸውም በማመን ከፈቱ፣ ግን ምንም አላሉም። ፕሬዚዳንቱ ትኩረት እንደማይፈልግ ግልጽ ነበር። ማንም ዝምታውን መስበር አልፈለገም። ሰዓታቶች አለፉ፣ መብራቶች ደበዘዙ፣ አብዛኛው ተሳፋሪ ተኝቷል። ግን ኢብራሂም ትራወሬ ነቅቶ ደመናውን በመስኮት ይመለከት ነበር። አልተናደደም ነበር፣ ትዕግስት ነበረው። አውሮፕላኑ ዋጋዱጉ ደርሶ መሬት ሲነካ ያ ትዕግስት ታሪክ ይሆናል። አሁን አውሮፕላኑ ዋጋዱጉ ቀስ ብሎ መውረድ ጀመረ። የካቢኔው መብራቶች ብልጭ ድርግም አሉ። ካፒቴኑ በፈረንሳይኛ እና በእንግሊዘኛ መቃረባቸውን አስታወቀ። ተሳፋሪዎቹ ከተኙበት በመንቃት ቀበቷቸውን አሰሩና ለማረፍ ተዘጋጁ። ክሌር በቅብጥብጥ ሰሌዳዋ በአገናኝ መንገዱ እየተራመደች ዋና ስራ አስፈጻሚውን ፈገግ እያለችና ኢብራሂም ትራውሬን ሙሉ በሙሉ ችላ እያለች ነበር። ከውጭ እይታው አስደናቂ ነበር። ወርቃማ ፀሐይ በቀይ አፈር ላይ ከታች ያለው ከተማ አውሮፕላኑ ሲንሸራተት ከእንቅልፍ ይነሳ ነበር። ግን ምን በውስጡ ያለው ምንና ገና ማየት አልተቻለም። በአውሮፕላኑ ማረፊያ የሚጠብቀው እያደገ ያለውን ቆንቮይ ነበር። ረድፎች በጥቁር ሰዎች፣ ወታደራዊ ተሽከርካሪዎችና ፕሬዝዳንታዊ አጃቢዎች በመንገዱ ላይ እየተፈጠሩ ነበር። በካቢኔ ውስጥ በሹክሹክታ መሰራጨት ጀመሩ። መጀመሪያ በቀስታ ወታደሮች አየው። ወደ ጦርነት ቀጠና እያረፍን ነው? አንድ ነጭ ተሳፋሪ በጭንቀት ጠየቀ። አያይ ያ ወታደራዊ ፕሮቶኮል ነው፣ ሌላ መለሰ። ምናልባት አንድ አስፈላጊ ሰው እየመጣ ነው። ፈረንሳዊ ዋና ስራ አስፈጻሚ ፈገግ አለ። ለኔ መሆን አለበት ብሎ ሳቀ። ክሌር ከሌሎች ተሳፋሪዎች ቀድማ ለመውጣት ተዘጋጀች፣ ሳቀች። ወደ ተርሚናል በግል ለማጀብ እንኳን አቅዳ ነበር። ነገር ግን አውሮፕላኑ መሄዱን ሲያቆም አጠቃላይ ድባቡ ተቀየረ። ከመስኮቱ ውጭ ተሳፋሪዎቹ የፕሬዝዳንት ጠባቂዎችና ዩኒፎርም የለበሱ ወታደሮች አካባቢያቸውን ተቆጣጥረው መሳሪያቸውን በእጃቸው ይዘው ቆሙ አዩ። ከኋላቸው የቡርኪና ፋሶ ከፍተኛ ሚኒስትሮች ቆመው ነበር፤ የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ እንዲሁም የደህንነት ኃላፊ እንኳን በተለያዩ ተሽከርካሪዎች እንዲሁም በልዩ ፕሬዝዳንታዊ ጠባቂዎች ተከበዋል። አንድም ሰው ቃል አላወጣም፣ መኮንኖቹም እንኳን። ዝምታው ከማንኛውም ጩኸት በላይ ነበር። የስልጣን መልሶ ማረጋገጥ፣ የክብር የመጠበቅ ዝምታ ነበር። ተርሚናል ውስጥም ፕሬዝዳንት ኢብራሂም ትራኦሬ ለጋዜጠኞች ንግግር እያደረጉ ነበር። በተረጋጋ መንፈስ፣ ያለ ቁጣ ተናገሩ። ነገር ግን ቃላቶቻቸው ስለታምና የማይረሱም ነበሩ። በቡርኪና ፋሶ የአንድ ሰው ዋጋ ለመለካት የቆዳውን ቀለም አንመለከትም። ለገንዘብ ወይም ለአሮጌ ቅኝ ገዢዎች ልማዶች አንሰግድም። እዚህ ክብርን፣ ሰብአዊነትንና ህዝባችንን እናከብራለን። ይህች አዲስ ይቱ አፍሪካ ናች። ይህ ታሪክ በመላው ዓለም ተሰራጨ። ቪዲዮዎቹ በመስመር ላይ በኢንተርኔት ላይ ተለቀቁ። የፍርድ ቤቱ ምስሎች ወታደራዊ ሰላምታ ሲሰጡ የሚያሳዩ ፎቶዎች፣ ዋና ስራ አስፈጻሚው ሲጎተት የሚያሳዩ ዜናዎች፣ ዘገባዎች ልክ እንደ ሰረቀ ልጅ ይመስል ነበር። በማህበራዊ ሚዲያ እጅግ መነጋገሪያ ሆኖ ነበር። አፍሪካን ማክበር አለባት እናም ቤቷ ፈርሷል የሚሉ መፈክሮች በዓለም አቀፍ ደረጃ ተሰራጩ። በአህጉሪቷ ያሉ የአፍሪካ ወጣቶችም ያንን የማይረሳ ጊዜ እያከበሩ በደስታ ጮሁ። በፍትህ ሚኒስቴር ክሌርና ዋና ስራ አስፈጻሚው በይፋ በሀገር መሪ ላይ ህዝብን በመስደብና መድሎ በመፈጸማቸው የቦርኪና ፋሶን ክብር በመንካት ስልጣንን ያላግባብ በመጠቀም በማስፈራራት በመሞከራቸው ተከሰሱ። የፈረንሳይ ኤምባሲ ጣልቃ ለመግባት ሞከረ። የስልክ ጥሪዎች ተደረጉ፣ ዲፕሎማሲያዊ ጥያቄዎችም ተደረጉ። ነገር ግን ትራወሬ በግልጽ ምላሽ ሰጡ። ይህ ቅኝ ግዛት አይደለም ሉዓላዊ ሀገር ነው። ልክ እንደ ማንኛውም ሰው ፍትህ ይገባቸዋል። ይህ በእንዲህ እንዳለ ኤር ፍራንስ ጉዳቱን ለመቆጣጠር ተጣደፈ። አየር መንገዱ በ24 ሰዓት ውስጥ የህዝብ መግለጫ ወጣ። በድርጅታዊ ቋንቋ ባዶ ጸጸት የተሞላው ግራ የሚያጋባ ይቅርታ ነበር። ነገር ግን በቂ አልነበረም። የቡርኪና ፋሶ ዜጎች የተቃውሞ ጥሪ በማድረግ ጀመሩ። ሌሎች የአፍሪካ ሀገራትም ተቀላቀሉ። በአሁኑ ጊዜ ከዋጋዱጉ ውጭ በሚገኝ እስር ቤት ውስጥ የታሰረችው ክሌር በምርመራ ወቅት እንባዋ ፈሰሰ። ማን እንደሆነ አላውቅም ነበር ብላ አለቀሰች። እኔ ሂደቶችን ብቻ እየተከተልኩ ነበር። የመርማሪ ቡድኑም አይን ተመለከታት። ማን እንደሆነ ማወቅ አያስፈልግሽም ነበር። ልክ እንደ ሰው መያዝ ማነጋገር ነበረብሽ። የሚያስፈልግሽ እንደዛ ነበር። ዋና ስራ አስፈጻሚው በአሁኑ ጊዜ በቡርኪናፋሶ ና በፈረንሳይ ሕግ እርምጃ ሊገጥመው ይችላል። ተማጽኖውን ተጠቅሞ ለማምለጥ ሞከረ፣ ነገር ግን ፍርድ ቤቱ ኃይለኛ ውሳኔውን አስተላለፈ። ምንም አይነት ያለመከሰስ መብት የለም፣ ምንም አይነት ልዩ አያያዝም የለም። ፍትህ እኩል ትሆን። ትራውሬ በጭራሽ አልተኩራራም፣ አንድ ጊዜም አልሳቀባቸውም። በቀላሉ ወደ ፕሬዝዳንታዊ ቤተ መንግስት ተመልሶ መንገዶችን በመገንባት ወጣቶችን በማውቃት ወታደሩን በማጠናከርና መሬቱን በመከላከል ስራውን ቀጠለ። ነገር ግን በዚህ አውሮፕላን ላይ የሆነው ነገር አፈታሪክ ሆነ። ኮፍያ ያደረገ ጸጥተኛ ሰው፣ በጭፍን ጥላቻ የተሞላው የአውሮፕላን አስተናጋጅ፣ በትዕቢት የሰከረ ዋና ስራ አስፈጻሚ፣ እናም ለውጥ ያመጣ ማረፊያ። ውድ ተመልካቾቻችን ስለ ትራኦሬ ያላችሁን አስተያየት እንዲሁም ስለ ስራ አስፈጻሚውና ስለ በረራ አስተናጋጇ ያላችሁን አስተያየት በኮመንት ሴክሽን ላይ ያስቀምጡልን። ሀበናብ ክሮኒክልስ እንዲህ አሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪ የሆኑ ፕሮግራሞችን ወደ እናንተ የሚያደርሰው ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅን፣ ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሶ የደወል ምልክቷን መጫን አይርሱ። እንዲሁም ከዚህ በፊት የሰራናቸውን ፕሮግራሞች ገብታችሁ እንድትመለከቱ እየጋበዝን፣ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ።